አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም በእውነት አምነን መስከረም ሀያ ሰባት ቀን የሚጸለይ መጽሐፈ ስንክሳር ይህ ነው። በዚህ ቀን ቅዱስ አውስጣጤዎስ ሁለቱ ልጆቹና ሚስቱ በሰማዕትነት አረፉ። ይህ ቅዱስ ለሮሜን መንግሥት የጭፍሮች አለቃ ከሆኑት ውስጥ ነው። የቀድሞ ስሙ ቂዶስ ነው። እግዚአብሔርም አያውቀውም ነበር፣ ግን ብዙ ምጽዋትን በመስጠት ለዶችና ለችግረኞች ይራራል። ስለዚህ ክብር ይገባውና ጌታችን ድካሙን ከንቱ ሆኖ እንዳይቀር አልወደደም። በአንዲትም ቀን አውሬ ሊያድን አውስጣጤዎስ ወደ ዱር ወጣ። እርሱ አዳኝ ነውና ዋሊያዎችንም አግኝቶ በቀስት ሊነድፋቸው ወደደ። ያን ጊዜ በዋሊያው በቀንዶቹ መካከል በመስቀል ምልክት ጌታ ተገለጸለት። የመስቀሉንም ብርሃን እስከ ደመና ደርሶ ነበረ። ክብር ይገባውና ጌታችንም ኢየሱስ ክርስቶስ በዚያ ብርሃን ውስጥ ተናገረው፣ ስሙንም አስረዳው። ከሚስቱና ከልጆቹ ጋር ወደ ኤጲስ ቆጶስ ሄደው የክርስትና ጥምቀትን እንዲጠመቅ አዘዘው። ክብር ይገባውና ጌታችንም ከዚህ በኋላ ችግርና ፈተናን እንደሚመጣበት በመጨረሻም ስለ ክብር ስሙ ምስክር ሆኖ ደሙን አፍስሶ እንደሚሞት አስረዳው። አውስጣጢዎስም ሰምቶ ከተራራው ወርዶ ወደ ቤቱ ሄደ። ጌታችንም ያዘዘውን ለሚስቱ ነገራት። ከዚያም በኋላ ወደ ኤጲስቆጶሱ ሄደው ከልጆቹ ጋር የክርስትናን ጥምቀትን ተጠመቁ። የቀድሞ ስሙንም ለውጦ አውስጣጢዎስ ተባለ። ከጥቂት ቀኖችም በኋላ በዚያች ሀገር ታላቅ ችግር መጣ። የአውስጣጢዎስን ገንዘብ ሁሉ አልቆ ወንዶችና ሴቶች ባሮች ተበተኑ። ወደ ሌላ ሀገርም ሊሰደድ ወዶ ልጆችና ሚስቱን ይዞ በመርከብ ተጫነ። ወደ ወደቡን በደረሰ ጊዜ መርከበኞቹም የመርከቡን ዋጋ ከእርሱ ፈለጉ። የሚሰጣቸውም የመርከብ ዋጋ ባላገኘ ጊዜ ስለ መርከቡ ዋጋ የመርከቡን ሹም ሚስቱን ወሰዳት። የአትክልትም ጠባቂ አደረጋት። ከዚያም አውስጣጤዎስ እያዘነና እያለቀሰ ሁለቱንም ልጆቹን ይዞ ሄደ። ውሃ ወደ መላበት ወንዝ ደርሶ አንዱን ልጁን ከእርሱ ጋር ሊያሻግረው ይዞት ገባ። አሻግሮትም ከወንዙ ዳር አኖረውና ሁለተኛውን ልጁን ሊያሻግር ተመለሰ። ግን አላገኘውም ተኩላ ወስዶታልና። ያሻገረውንም አንበሳ ነጥቆ ወሰደው። አውስጣጤዎስም ከሚስቱና ከልጆቹ ስለመለየቱ ታላቅ ሐዘንን አዝኖ መሪር ለቅሶን አለቀሰ። ምክሩ ታላቅ የሆነ ሥልጣን ያለው እግዚአብሔር ግን ሁሉንም በየአሉበት ያለ ጥፋት ጠበቃቸው። ከዚህ በኋላ አውስጣጤዎስ ወደ አንዲት አገር ሄዶ በዚያ የአትክልት ጠባቂ ሆኖ ብዙ ቀኖችን ኖረ። ከዚያችን ቀኖች በኋላ የሮም ንጉሥ ሙቶ በእርሱ ፈንታ ለአውስጣጢዎስ ወዳጅ የሆነው ስሙ ሰው ነገሠ። አውስጣጢዎስም ፈለገው፣ ግን አላገኘውም። አውስጣጢዎስንም ይፈልጉ ዘንድ ወደ ሀገሩ ሁሉ መልእክተኞችን ላከ። ከመልእክተኞቹም አንዱ አውስጣጢዎስን ወዳለበት ደርሶ በአትክልት ዘንድ አግኝቶት አወቀው እርሱ በራሳቸው ተስማሙ። ከዚያም በኋላ ወደ ንጉሱ ወሰደው። ንጉሱም በበጎ አቀባበል ተቀበለው፣ የጭፍራ ማለቃ አድርጎ ሾመው። ከዚህ በኋላ ንጉስ የሚገዛቸውን አገሮች ሁሉ ወጣቶችን ሰብስቦ የጦር ሰራዊት ጭፍራ ያዘጋጅ ዘንድ አውስጣጢዮስን አዘዘው። እነዚያንም ተኩላንና አንበሳ የወሰዳቸውን የአውስጣጢዮስ ሁለቱ ልጆቹን በአንዲት ሀገር አድገዋል፣ ግን እርስ በራሳቸው አይተዋወቁም። ወጣቶቹንም የሚመለምሉ ምልምለው ወደ አባቶቻቸው አውስጣጤዎስ አቀረቧቸው። እርሱም ሳያውቃቸው በመዛግብትም ቤት ጠባቂዎች አደረጋቸው። እናታቸውንም አረማዊ የሆነ የመርከብ ሹም በመውሰዱ በወሰዳት ጊዜ የአትክልቶች ጠባቂ አደረጋት። እግዚአብሔር ከክፉ ነገር ሁሉ በንጽሕና ጠብቋታልና እነዚህም ሁለቱ ልጆቹን እርሷን ወዳለችበት የአትክልት ቦታ ደረሱ። እነርሱም የልጅነታቸውን ነገር ይነጋገሩ ነበረ። እርሷ ሰምታ ልጆቿ እንደሆኑ አውቃ ያን ጊዜ ጠራቻቸው። እርሷም እናታቸው እንደሆነች ነገረቻቸው። አንገት ለአንገት ተያይዘው አለቀሱና እርስ በራሳቸው ተሳሳሙ። ወደ አውስጣጢዎስም ሄደው ከነርሱ የሆነውን ሁሉ ነገሩት። እርሱም እሷ ሚስቱን እንደሆነች እነዚያም ልጆቹ እንደሆኑ አወቀ። እርስ በራሳቸው ተስማሙ፣ ታላቅ ደስታን ደስ አላቸው። ምስጉን የሆነን እግዚአብሔርን አመሰገኑት። ከዚህ በኋላ በእርሱ ላይ ስለአደረገው በጎ ነገር እያደነቁ እግዚአብሔርን እያመሰገኑ በአንድነት በአንድ ቦታ ኖሩ። አውስጣትዮስም የሚወደውን ንጉስ በሞተ ጊዜ በእርሱ ፈንታ ጣወት የሚያመልክ ሌላ ንጉስ ነገሰ። አውስጣትዮስንም ጠርቶ ከሚስትና ከልጆች ጋር ወደ እርሱ አቅርቦ ለአማልክት እጣንን አሳርግ አላቸው። እኒያም ቅዱሳን እንዲህ ብለው መለሱለት፣ እኛ የረከሱ አማልክትን አናመልክም፣ የሕያው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስን እናመልከዋለን እንጂ። በዚያንም ጊዜ በእርሱ ላይ ተቆጥቶ እንዲያሰቃዩቸው አዘዘ። ጽኑ ስቃይንም አሰቃዩቸው። እግዚአብሔርም ያለ ጥፋት አስነሳቸው። ሁለተኛም በበሬ አምሳል በተሰራ ነሐስ ውስጥ እንዲጨምሯቸው አዘዘና በዚያም ጨምረው እሳትን በላያቸው አነደዱ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ክብር ይገባውና ከጌታችን ከኢየሱስ ክርስቶስ ዘንድ የሰማዕትነትን አክሊት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው የማለም በረከታቸው ከእኛ ጋር ትኑር ለዘላለሙ አሚን። በዚች ቀን ያለ ደም መፍሰስ ሰማዕት የሆነ ቅድስት ጤቅላ አረፈች። ይቺ ቅድስት ወላጆቿ ከመቅዶኒያ ሰዎች ውስጥ ባለጸጎች ናቸው። እርሷም አንደ አገራቸው ባልና በተግሳጽ በምክር ባሳደጓት። እነርሱም ጣዖታትን የሚያመልኩ ናቸውና ሐዋርያው ጳውሎስ ወደዚያች ሀገር በደረሰ ጊዜ ክብር ይገባውና በጌታችን በኢየሱስ ክርስቶስ እንዲህ እያለ ሊያስተምር ጀመረ ጀመረ ለድሆች የሆኑ ብፁዖን ናቸው፣ መንግስተ ሰማያት የእነርሱ ናትና። ዛሬ የሚያዝኑ ብፁ ናቸው፣ እነርሱም ደስ ይላቸዋል። ስለ እውነት የሚሰደዱ ብፁ ናቸው፣ መንግስተ ሰማያት ለነርሱ ናትና። ሚስት እያላቸው እንደሌላቸው የሚሆኑ ብፁዋን ናቸው፣ እነርሱም የዘላለም ሕይወት ይወርሳሉና። ይህንን ይህን እየመሰለ በሰማቸው ጊዜ ቅድስት ጤቅላ ከቤቷ ደብር ሳትወርድ ያለ መብልና መጠጥ ሦስት ቀን ኖረች። እናቷም ከቤትሽ ደብር የማትወጁው ለምንድነው ለምንድን ነው? እህልንስ ለምን አትበይም? አለቻት። ከዚህ በኋላ በጨለታ ወረደች። ለሚጠብቃትም ዘበኛ እንዳይነግርባት የወርቅ ወለባዋን ዋጋ ሰጠችውና ወደ ቅዱስ ሐዋርያው ጳውሎስ ሄደች። እርሱም በደስታ ተቀብሎ የክርስትናን ሃይማኖትን አስተማራት። በማግስቱም እናቱ እየፈለገቻት በመጣች ጊዜ ከቅዱስ ጳውሎስ ዘንድ አብራ ተቀምጣ አገኘቻት። ከዚያም ወደ መኮንኑ ሄዳ ልጇን ክርስቲያን እንደሆነች ከሰሰቻት። መኮንኑም በቅዱስ ጳውሎስ ጋር እንዲያመጧት ታዘዘ። አስቀድመው ቅዱስ ጳውሎስን ወደ እሳት እንዲወረውሩ ታዘዘ። እግዚአብሔርም ማዳ ነው። መኮንኑም የቅዱስ ጤቅላን ቅጣት እንዲያዩ የአገሩ ሰዎችን ሰበሰበ። በዚያም ከዚህም በኋላ ወደ እሳት እንዲወረውራት አዘዘ። በዚያን ጊዜ በክርስቶስ ማተብ ራሷን አማትባ ራሷን በራሷ ወደ እሳቱ ወረወረች። ማንንም ያያት ሳይኖር ከእሳቱ ውስጥ ወታ ወደ ቅዱስ ጳውሎስ ሄደች። የራሷንም ጠጉር ቆርጣ ወገቧን ታጥቃ ቅዱስ ጳውሎስን ተከተለችው። መኮንኑም የድህነቷንም በሰማ ጊዜ ያዛት። ሃይማኖቷንም እንድትተው አስገደዳት። አይሆንም ባለችው ጊዜ አንበሶችና ድብ ከሚያድሩበት እንጨምሯት አዘዘ። እነርሱም ሰገዱላት፣ እግሮቿንም ትቢያ ላሱ። ይህንንም ድንቅ ሥራ አይተው መኮንኑ መኮንኑ ወገኖቹ አመኑ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ተጠመቁ። በክርስቶስም መንጋዎች ውስጥ ሆኑ። እርሷ ቅድስት ጤቅላም ክብር ይገባውና በጌታችን የኢየሱስ ክርስቶስ ወንጌልን በማስተማር ቅዱስ ጳውሎስን እያገለገለች ኑራ በሰላም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሚን። በዚች ቀን የቀራጮች አለቃ የነበረው ቅዱስ አንጢላሪዎስ አረፈ። ይህ ቅዱስ አስቀድሞ በማንም ላይ ርኅራኄ የሌለው ነበረ። በአንዲትም ዕለት ዶችን በአንድ ቦታ እያሉ በአንጻራቸው አልፎ ሲሄዱ ባዩ ጊዜ ስለ እርሱ እንዲህ አለ፣ ይህ ባለጸጋ በዶዎች ላይ ምን ምንም ርኅራኄ የሌለው ነው። ከእነርሱም አንዱ እኔ ሄጄ ከእርሱ መጽዋትን ተቀብዬ ብመጣ ምን ትሰጡኛላችሁ? አላቸው። እነርሱም አንተ ከእርሱ መጽዋትን ካገኘ ያልከውን እንሰጥሃለን አሉት። በዚህ ነገር ከተከራከሩ በኋላ ወደ አንጢላሪዎስ ቤት ሄዶ ምጽዋትን ለመነ። አንጢላሪዎስም ከመሶቡ እግር የወደቀን ላከለት ዳቦ አንስቶ በመበሳጨት ወርውሮ የዳሃውን ራስ ፋቀው። ዳሃውም ወደ ባልንጀሮቹ ተመልሶ ያንን ላከለት እያሳያቸው በዚያችም ሌሊት አንጢላሪዎስ በህልሙ ራእይ አየ። እርሱ በፍርድ አደባባይ ቆሞ ሳለ የጠቆሩ ሰዎች ስለ ክፋቱ ብዛት ሲከራከሩ፣ ብርሃን የለበሱ ሰዎች ደግሞ ከዚች ለከት ዳቦ በቀር በእርሱ ዘንድ ያደረገው ምጽዋት አላገኘንም ብለው ሲያዝኑ የሚዛንም በመዘኑት ጊዜ ከኃጢአቱ ሁሉ ተስተካከለች። በዚህ ጊዜ ነቃ። በልቡም ሳልወድ የሰራሁት ይህን ያህል ጠቃሚ ከሆነ ወዳጄ ብሰራውማ እጥፍ ድርብ የሆነ ዋጋ የማገኝ አይደለምን አለ ከዚህ በኋላ ተነስቶ ገንዘቡን ጥሪቱን ሁሉ አውጥቶ ለድሆች ለችግረኞች መጸወተ ገንዘቡንም ሁሉ ከጨረሰ በኋላ ከሩቅ ቦታ ድሆችን መጥተው ምጽዋትን ለመኑ እርሱ ገንዘቡን ሁሉ እንደጨረሰ ነገራቸው እጅግም አዘኑ እንዳዘኑም አይቶ እንዲሸጡት ፈቀደላቸው እርሱም ሸጡትና የሸያጩን ገንዘብ ተከፋፈሉ። በተሸጠበትም እንደ ባሪያ እያገለገለ ኖረ። የጌታውን ባሮች የሚያሳዝኑት ጊዜ ብርሃናዊው ሰው ተገልጦ አትዘን፣ የተሸጥከበትን ዋጋ እኔ ተቀብየዋለሁ፣ እንሆ በእጄ ውስጥ አለ ይለዋል። ከዚህ በኋላ አስቀድሞ ከነበረበት የመጡ ሰዎች ስራውን በገለጡበት ጊዜ በስውር ሸሽቶ ወደ ከተማ በር ደረሰ። በሩንም በሚጠብቁት ዲዳና ደንቆሮ ነበረ። አንጢላሮስም በሩን ክፈትልኝ ባለው ጊዜ ከአፉ የእሳት ምሳል ወጥቶ በረኛውን ነካው። ያን ጊዜ አንደበቱ ተፈታ፣ ጆሮም ሰማ። በሩንም ከፈተለት። ወደ በረሃ ሄደ። በዚያም ገድሉን ፈጽሞ አረፈ። ሰዎችም በአጡት ጊዜ ወደ በሩ መጡ። በረኛውንም የሆነውን ሁሉ ነገራቸው። ከቅዱሳንና ከተአምራቱም የተነሳ እጅግም አደነቁ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከእኛ ጋር ትኑ ለዘላለሙ አሚን። በዚች ቀን ደግሞ የደብረ ጽጌ አባ ዮሐንስ አረፈ። ይህ ቅዱስ አብዝቶ ከመጾሙ ተግቶም ከመጸለዩ የተነሳ ዋጋውም ስጋውንም ጠውልጎ እንደ ደረቀ ምድር ሆኖ በአንዲት ቀን በጋን የመላ ውሃ ባፈሰሱበት ጊዜ ከስጋው ድርቀቱ ብዛት የተነሳ ከእርሱ ምንም አልነጣም። ለእግዚአብሔር ምስጋና ይሁን። በረከቱም ትደርብን አሚን። በዚች ቀን የመድኃኔ ዓለም የስቅለቱ መታሰቢያ ነው። ይቅርታውና ቸርነቱ የጌታችን የመድኃኔ ዓለም የኢየሱስ ክርስቶስ ከኛ ከአጢአተኞቹ ልጆቹ ጋር ይኑር ለዘላለሙ አሚን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው። ዛሬም ዘወትርም ለዘላለሙ አሚን